ኩማር ራሚሽ እና ወንድሙ የቤተሰብ ጥየቃ እና የእረፍት ጊዜያቸውን ጨርሰው ወደ ለንደን ለመመለስ በተሳፈሩበት ወቅት ስለተከሰተው ሁኔታ ሲገልጽ፣ አውሮፕላኑ ከተነሳ ከጥቂት ሴኮንዶች በኋላ በአቅራቢያው የሚገኘው ህንጻ ላይ ሲከሰከስ በድንገተኛ መውጫ በሩ አጠገብ ነበር። አውሮፕላኑ ከህንጻው ጋር በተላተመበት ወቅት በተገነጠለው የአደጋ ጊዜ በር በኩል ለመውጣት እንደሮጠና ከዛም ራሱን ከአውሮፕላኑ ውጭ እንዳገኘውን ኩማር ራሚሽ ተናግሯል። አውሮፕላኑ ከህንፃው ጋር ሲላተም፣ ሁሉም ነገር የተፈጸመው በዓይኔ እያየሁት ነው፤ እና ይህን ስመለከት እኔም ወደ ሞት የምሄድ መስሎኝ ነበር። ከሆነ ደቂቃ በኋላ ግን መትረፌን ሳውቅ ገርሞኛል በማለትም ሁኔታውን ያስታውሳል። በስፍራው የነበሩ ሰዎች ወደ አምቡላንሱ ሲያስገቡትም፣ በድንጋጤ ውስጥ ተውጦ የነበረውን ሁኔታ በአግባቡ መረዳት እንደከበደው ነው የገለጸው። የአንድ ልጅ አባት የሆነው ራሚሽ ከወንድሙ ጋር በአንድ አውሮፕላን ውስጥ ተሳፍረው ጉዞ ቢጀምሩም ከአደጋው የተረፈው እሱ ብቻ ነው።